በደንብ ስሚኝ፣ እሺ። እኔ ውጫ ምን እያደረግህ ነው? የሆነ ነገር ካለ እንደ በጋስሩ መጎተት ነበር። በቃ እኔ ልታገኛት ነው እንጂ እሱ ከሆነ ማን ሄዳለች፣ የምትችለውን እንጂ የማትችለውን። እኔ ግን አሹ ምንም ነገር እንደማያውቅ እርግጠኛ ነኝ። አሹ እንደ ባልና ሚስት ተያይዘው እየሄዱ ነበር ፍቅር ምን ቅምጥል በንጉሴ ተስፋ የቆረጠች ትመስላለች አደይን መንገድ ላይ አግኝቶ በአገባና በወልድ እንኳን አንቺን የምረሳሽ አይመስለኝም አደይ ፍቅርሽ በፍጹም ከኔ ሊወጣልኝ አልቻልም። አንቺ መርጠሽ ሌላ ሰው ብታፈቅሪም ግን እኔ ከአንቺ ራስ አልወረድሁም ምን ይሻለኛል በማለት እየጠየቃት ነው አለም ከአደይ ላይ እና ካሹ ላይ ያደረኩት ነገር ትክክል አይደለም፣ ያልሆነ ስሜት እየተሰማኝ ነው፣ ጥፋት ያጠፋሁ ይመስለኛል እያለች እየተጸጸተች ነው። ሩታ ላሹ የፍቅር መጀመሪያውና መጨረሻውን በደንብ አስረድተዋለች። አሁን ሮባን በሱ የምትቀናና በጣም የምሳሳለት እንደምታፈቅረው ብቻ በአጠቃላይ የቅናት መንፈስ እንደሚታይባትና እሱ ደግሞ የፍቅር ምልክት እንደሆነ ነግረዋለች። ሰላም ጤና ይስጥልኝ። ውድና ክቡር የሆናችሁ የገቢያ ቲው ቤተሰቦች እንደምናላችሁልኝ፣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝትርፍ ይበል እያልሁ ለዚ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድታደርጉ በአክብሮት ጠይቃችኋለሁ። ታዲያም ዛሬ እንደተለመደው አደይን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ለምሰጡ ይህ ሀሳብ አስተያየት ከልብ አመሰግናለሁ። ምንድና ሮማን አሹን ፍለጋ ሲንከራተቱ ከዋሉ በኋላ ምሽት አካባቢ ሜዳ ላይ ተኝቶም ያገኙታል። እሱም የሞተ ስለመሰላቸው አሹ ሞተ በማለት ሮማን ልቧ ጥላት ሂዳ በልቅሶም ታጅባ ነበረ። ዳይመንድም እንደዛው ጓደኛዬና አብሮ አደጌ ሞተ ማለት ነው በማለት ቀልቡ ሁሉ ጥሎት ሂዶ ነበረ። አሹ ሲነቃ ራሳቸውን ማመን ከብዷቸዋል። ነቃ እንዴ! በማለት እነሱን ከቀሰቀሱ በኋላ አንተ እንዴት ተስፋ ትቆርጣለህ? ምን አለበት ብትነቃ? ከከተማ እኮ ነው ያለኸው፣ ስለዚህ መንቃት አለብህ። እንዴት ራስህንስ ለአንድ ቤት ስራ ለቀቁ ብለህ እዚህ ጎዳና ላይ ትወድቃለህ? በማለት ብዙ ነገር ተናገረው። አሹም አፈፍ አድርጎ እናንተ ግን የመጣችሁት እኔን ፍለጋ ነው? ለካ እናንተ ናችሁ ያላችሁኝ። የሰው ቤት የሰው ነው። ስራ አገኘሁ ብዬ ትንሽ ተዝናንቼ ሳልጨርስ በአንድ ጊዜ አስወጡኝ። ስለዚህ በዚህ ምክንያት ተስፋ ቆርጬ ወደ ሮማን ቤት መሄድ አልቻልሁም። ፍቅር የአደይን አሻንጉሊት አክስቴ ከውጭ ሀገር አመጣችልኝ በሚል ስበብ ብዙ አምባጓሮ ፈጥራ ነበረ። እታለምን ለመሸወድና እና እናደይን የአሻንጉሊቷ የኔ ናት ብላ በማስቀረት ብዙ ነገርም አስባ ነበር። ግን ነገሩ አልተሳካላትም። አደይ በፍጹም አሻንጉሊቴን አልሰጥሽም፣ የራሴ ናት በማለት ግግም ብላለች። የብምህ ነገር ስላናደደው አደይ ከቤት ከወጣች በኋላ ፍቅርን በአንድ ባንድ ያስረጅኝ እያላት ነበር። አሻንጉሊቱ የማነው? የምንድን ነውስ እንደዚህ የኔ ነው ብለሽ ግግ የሚያልሽ? በማለትም ከክላሷ ሄዶ በጥፊ መቷት ነበር። ቀደም ጥፋቷን ለመሸፋፈን ዴቭ እንደዛ አይደለም እኮ እኔ አሰብሁት ሌላ ነው፣ ብቻ ግን አሻንጉሊቱ የኔ እንዳልሆነ እኮ አውቃለሁኝ በማለት ውሸቷ እንደሆነ ለሱ ትነግረዋለች። እኔ የምትይን ነገር አማምንሽ ነው እንደሚመስልሽ፣ በደንብ እኮንም ማቀሽ። ስለዚህ እሷ ከሄደች በኋላ አንተ ከኔ ጋር ሁን፣ እኔ እኮ አፈቅርሃለሁ እያለች ፍቅሩን አንድ ባንድ እያጅ ጎደጎደችለት ነው ፍቅር ዴብን በደንብ አርጋ እየመከረችው ነው። አሁን ትጎዳሃለች፣ ከሷ ራስ ላይ ውረድ፣ እኔን ጋር አፈቅርሃለሁ፣ ስለዚህ አብረን ኑር እባክህ ዴብ እያለች ብታነሳ ብትሎም፣ ከአንቺ ጋር በፍጹም ነው የማልኖረው፣ አንቺ ከእኔ ራስ ከኔ ህይወት ላይ ውጪ በማለት በጥፌ ማጠናግሯታል። ባለቤቷ የምታፈቅረውና የምትወደው ጥሏት ከሄደ ሰዎችን ሰብሰብ በማድረግ ጀምራለች። አሁን ባለው ሁኔታ ሰዎች ሰብሰብ ሲሉና ብቻዋን ስትሆን እሱን ስለምታስብ ሰዎች ሲኖሩ ደስ ይላታል። አሁን ደግሞ አደይ ስለተቀላቀለቻት በጣም ደስ ብሏታል። ሊሊ ምን ተፈጠረ በማለት አደይ እንጠይቃ ነበር። እዛ ቤት በመውጣትሽ ግን ዴቭ ምን አሰበ፣ ምንሳለሽ በማለት እንጠይቃት ነበር። ዴቭማ ሻንጣውን ይዞ አብረን እንውጣ ብሎ አብረን እንድንኖር ፍላጎቱ ነበር፣ ግን እኔ ይህን ማድረግ አልቻልሁም። ተያይዘን ስንወጣ ጥሩ ስሜት ስለማይሰማቸው ተውብዬ አስ ባደይ ከነት አለም ቤት ስለወጣች በጣም ደብሮታል። የብቻውን ካልጋው ላይ ቁዝም ብሎ ተቀምጦ ስለ ባለቤቱ ስለ አደይ እያሰበ ነው የማለ ያለ ቴና በድንገት በሩን ቆፍቁፋ ትገባለች። ተገባለች ምን ልታረጊ ምን ልትሰሪ መጣች ሲላትም ዴብዬ ደህና ነህ ወይ እያለች ጥምጥም ትልበታለች። ከዚህ ቤት ያለኔ ፈቃድ እንድትገቢ አልፈቅድልሽም በማለት ብዙ ነገሮችን ብሏታል። ዴብዬ እኔ እኮ ወዳለው ስትለውም እኔ ደግሞ ጭራሽ ነው ትዝ ማትኝ ውጭልኝ በማለትም አስወጥቷታል። ወደ አደይ እያመራ ነበርና በድንገት ባቡሬ ያገኘዋል። ባቡሬም አግንቶ ባለቤትህ ከሌሊ ጋር ናት አደይ ነው እንደዛ የምትለኝ በማለትም አጣጥሞለት ነበር። አዎ ሌላ ሚስት አለ እንዴ? አንተ ምን ይመለከትሃል? ሌላ ሚስት ቢኖረኝ ባይኖረኝ ምን አገባ? በማለት የቅናት ቢጤም ይታይበት ነበረ። አሁን እንደ ኤላ እንዳታደርግ። ስለዚህ ተረጋግተህ በደንብ ሚስትህን ተንከባከባት በማለት ማስጠንቀቂያም ሰጥቶታል። ዴብም አንተ ማን ስለሆንህ ነው ለአደይ የምትቆረቆርላት? በማለት ብዙ ነገርም ብሎታል። ና ዴብ የት እንደሚሄድ እየተከታተለች ነው። በዚህ መሀል እያለ ባቡር ያገኛታል። አንቺ ምን እያደረግሽ ነው? እየተከታተልሽ ነው? ፊትሽ አዲስ አልሆነብኝም በማለትም እጇን ጠምዝዟት ነበር። ደሞ ማን ስለሆነ ነው አንተን የምከታተልህ? በማለት አምባጓሮን ፈጥሮ ነበር። በዚህ መሃል እያሉ ዴብ እና አደይ ይመጣሉ። እናም ዴብን ስታየው ዴብዬ በማለት ለመጠምጠምም ሞክራ እጁንም ይዘው ነበር። አደይም በጣም ተናደደችና እጁን ልቀቂው አሁን ከዚህ ጥፊ በማለት ብዙ ነገር ትላል ቲናን ከሰደዷት በኋላ ዴብና አደየ ብቻቸውን ነበሩ። ቁጭ ብለው መናፈሻ ቦታ እየተጨዋወቱም ነበር፣ ብቻ ስላለው ነገር እየተወያዩ በዚህ መሀል ላይ ያሉ በጣም እወድሻለሁ፣ አፈቅርሻለሁ እያለ ብዙ ነገርም ይላታል። እስኪ አንቺ እንደምትወጂኝ ንገሪኝ በማለትም አፋጧት ነበር። እሷ ግን የኔ ፍቅር ዴብዬ እወድሃለሁ ለማለት ስትንቀጠቀጥም ነበር። ሩታ ታለምን እያወያያቻት ነው። ምን አለበት አሹ ወደዚህ ቤት ቢመለስ በማለት ብዙ ነገርም ብላለች። እሱ እኮ ምንም ያጠፋው ነገር የለም እባክሽን ይመለስ እያለች እየለመነቻት ነው። እዚህ ቤት በጣም እየደበረ ነው፣ ስመጣ ቤቱ ያስጠላኛል። እኔ እሱ ነው የሚያዝናነኝ የነበር በማለት ብዙ ነገር ታወራታለች። ታለም አይቻልም፣ ወደዚህ ቤት አይመለስም። ካደይ ጋር ሆኖ የሰራውን ስራ አንቺ አታቂምና ነው። ስለዚህ አይመለስም በማለት ደምድማለች። በዚህ መሀል ላይ ያሉ ፍቅር በድንገት ትመጣለች። ምናልሽ፣ ምን እያልሽ ነው ስትላትም፣ አንቺ ደግሞ ድምጽሽ ሁላ ነው ያስጠላይ በማለት ሩታም ቤቱን ጥላት ወጣለች። አሹ ለሮማን ስለተፈጠረው ነገር አንድ ባንድ እያስረዳት ነው። ብቻ በፊት ገጠር ሲመጡ የገቡባት ዶርም ላይ ሆነው አሁን እንደ በፊቱ ባይሆንም፣ ብቻ ግን ያለውን ነገር እየተወያዩ ሮማን ላሹ አንዳንድ ምክሮችን እየመከረችው ነው። ብቻ ሁሉም ነገር ያልፋል፣ ስለዚህ ተስፋ መቁረጥ የለብህም። ግን ደግሞ ሌላ ሰው ባጠፋው አንተና አደይ እየተወነጀላችሁ ለምንድን ነው በማለትም ጠይቃ ነበር። አልገባኝም። በአንድ ጊዜ መጥፎ ሰው ነው የሆነችብኝ። ታለም እኮ ጥሩ ሰው ነበረች፣ እንደዚህ ታደርጋለች ብዬ አላሰብሁም። ማለት ስራ አግኝቻለሁ ብዬ ዘና ብዬ ነበር፣ ግን ጉድ አደረገችኝ። አሁን ምንም ስራ የለኝም በማለት እያማረረ ነው። በሌላ በኩል ሩታ ገቢው ላይ ተቀምጣ፣ አሹዬ በጣም ይቅርታ አርግልኝ፣ እኔ የዛን ቀን ስሜታዊ ሁኜ ነው ሁሉን ነገር የተናገርሁ እና፣ ባክህ ይቅርታ አርግልኝ እያለች ራሷን እየጠየቀች ነው። ብቻ ሲመጣም ይቅርታ እንደምታደርግለት ራሷ ጥፋተኛ እንደሆነች እየወቀሰች ትገኛለች። እዛ መሃል ላይ ሆና በድንገት በራቸው ተቆፍቁፏል እሱም እንግዲህ አሹና ሮማን ሆነዋል። እናንተ እንዴት መጣችሁ በማለት ትጠመጠምበታለች። እንዴት ነሽልኝ ደህና ነሽ ወይ እያለ እሱም ሰላም ታብዝቶባታል ብቻ ሮማን ስለተፈጠረው ነገር አይን አይን እያየች ነው ውድ ቤተሰቦች ሰቦቼ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ ከዚህ ላይ አበቃው መልካም ጊዜ